አሰላሙ አለይኩም ወረህመቱላህ ወበረከቱ ውድ እና እየተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ውዶችዬ ያለሁት ቤተሰብ ጋር ነው እና እህቴ እኔ ልስራ ብላት አይሆንም ብላ ምግብ እየሰራች ነው። እኔም እስኪ ቪዲዮ ልስራ ምናምን አልኩኝና ቪዲዮ እየቀረጽኳት ነበር። ውሏችንም ከቤተሰብ ጋር ስለነበረ እሷም እኔም ያው ቤተሰብ ልናይ ነው የመጣ ነው ማለት ነው በዚሁ አጋጣሚ ቪዲዮ እንስራ ብዬ ስላት ያው ብዬ ቪዲዮ ሰውም ስላላድልች ቪዲዮ ላይ አልገባም ምናምን ብላም ቢያለችኝ እኔ ደግሞ በቃ እሷን ሳላስገባ ቪዲዮ ደስራ ብዬ ማለት ነው ምሳ ልንሰራ ሰብሪናም ቀርባለች እንደምታወት ውሃ እና ሰብሪና በነገራችን ላይ በጣም ይጓደጃሉ እና ውሃ ስታይ በቃ እዛው ቁጭ ልበል ነው የምትለው ሰብሪንም አውርጃት ትሰቁጫለች ማለት ነው አክስቷ ጎን እንደምታወት አትክልት አቅርበናል ድንቿን በዚህ መልኩ በነገራችን ላይ እኔ ልጄ እንደዚህ ድንች ለመክተፍ በጣም ትንሽ ይከብደኛል። እሷ ግን ጎበዝና ችብስ ምናምን ትሰራ ነበርና በጣም ጎበዝና ፋስትናት እና በዚህ መልኩ ድንቿን እጇ ላይ ከታትፋ ጨረሰች። አጥባ መዘፈዝፋ አስቀምጠች ማለት ነው። ጎመኗንም እንደዛው አጠበች ማለት ነው። ከዛ ምንድነው ቀይ ስር አለ የምሳ የሚሰራው በነገራችን ላይ ሰላጣማአለ እንደምታዩት ቀይ ስር ከድንች ጋር እንደውም ጎመን ከድንች ጋር አድርገን ሳላጣም ጭምር ከዛ ምስር ወጥ ነው የምንሰራው ማለት ነው። ከቤተሰብ ጋር መታችሁ ሰብሰብ ብላችሁ የምታሳልፉት በነገራችሁ ላይ በጣም ደስ ይላል። ባትበሉም ባትጠጡም በቃ ስትሳሳቁ ምናምን አሁን ምሳ ስንሰራ የሚገርማችሁ ነገር በቃ እናቴም ጣርጥዳ ነበረ ያው ልገዛ እኔ ልስራ ብላቸው እምቢ አሉኝ። ሰብሪና ከምንይዝ ብንሰራ ይሻለና ላንቺ ሰብሪና ያዣሉ። እነሱም በዚህ መልኩ እየሰሩ ነበረ ማለት ነው። ማሻአላ በጣም ነበር የሚያምረው። አንዳንድ ጊዜ የምታሳልፉት ከቤተሰብ ጋር የምታችሁ በጣም ደስ ይላል። እዛ ብቻችሁን ሁናችሁ የምታሳልፉት ና እዚ ጋር ደግሞ በአንድ ሁናችሁ የምታሳልፉት እንትን አለው ና የሆነ እዚህ ስትሆኑ ሞራላችሁ ምናምን የሆነ ውስጣችሁ የሚሰማችሁ ድስት አለ። እዛ ስትሆኑ ደግሞ በቃ በስልክ አስር ጊዜ ሲደውል ነው የምውለው ማለት ነው እና ብቻ አልሐምዱሊላህ ደስ ይላል ማለት ነው። ለምታው ሽንኩርት እየፈጩ ነው አሁን ያሉት ማለት ነው። የምሰራበትም ብረት ድስቶች ምናምን አቅርባለች። አልጫማ አለ እንደነገር ነገር ካችሁ፣ ሰላጣማ አለ፣ ቀይወጥማ አለ። ሁሉንም አሁን ዛሬ አትክልት በቃ እሷ ስትመጣ ነው በደንብ የሚባለው ማለት ነው። እኔ ለምሳሌ አሁን ሰብድናን ጋር ስለማይመቹ አንድ አትክልት ከሰራውን ጭማሪ ምናምን ለመስራት በጣም እቃው ማጠቡ ምናምን በጣም እንትን ስለሚለኝ ያን ያክል የመስራት እንትን አይኖረኝም። እሷ ግን በጣም ጎበዝናት አትክልት ላይ በሻላ ናት መስራትም መመገብም፣ ያኔ አትክልት በጣም ጎበዝናት ማለት ነው። እኔ መመገቡንም እየፈለኩኝ ነገር ግን ለመስራት ትንሽ ሰዓትም ጊዜም ከልጅቷ ጋር ብዙም ስለማይመቻችለኝ ያን ያክል ፍላጎት የለኝም ማለት ነው። እንደምታዩት በዚህ መልኩ ሽንኩርቷል በየምትሰራበት ብረድስ ላይ በየሁሉም ቦታ ላይ አከፋፍላ አድርጋለች ማለት ነው። አሁን ምንድን ነው የምታደርገው? ቀጥታ ወደ እስቶባ ትጥዳለች። ሽንኩርቷ እስከሚበስልላት ድረስ የቀራትን የሚዘጋጅ ታያዘጋጃለኝ ማለት ነው ውዶች። እኔም ልገዝሽ ብላት አይሆንም ብላ ካሜራማን ሁኝ ብላ ካሜራማን ነበርኩኝ። ብቻ እኔን አታስገብኝ እያለች መግባትም ያን ያክል ስለማትል ማለት ነውና፣ በዚህ መልኩ ጎመኗን እየፈጨችው ነበረው። ነገር ግን ጎመኑ ትንሽ ፈጭቶ እናት መፍጫ ገላግሌ ነበረ። ነገር ግን ጎመኖችንን ትንሽ እንደፈጨ በመሀል አቋረጠ ማለት ነው። ያቋረጠበት ምክንያት ውስጡ እንትኑ ላልተው ነው መሰለኝ። ጎመኑ ታውቃላችሁ ትንሽ ጥንካሬ ያለውና እንደ ሽንኩርቷ አይደለም። ከዛ ሲይዘው በመሀል አቋረጠ፣ በቃ እንትን ማለት ነው መፍጨቱን ያቋርጣል እና እንደገና በጇ ነው እየከተፈቸው የነበረችው ማለት ነው። ሸር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ሁላችሁም ማለት ነው። ምክንያቱም ቻናሌ ወደኋላ እየቀረብኝ ነው። ሁላችሁም ሸር እያደረጋችሁ አበረታቱኝ ማለት ነው። እናንተንም ለሀገራችሁ አብቅታችሁ ሰብስብ እያላችሁ ከቤተሰቦቻችሁ ጋር ደስ የሚል ማለት አንድ ላይ መሆናችሁ ሳይሆን መጣ ሄደት እያላችሁ ደስ የሚል እንትን ስታሳልፉ አለ ያደርጋችሁ ማለት ነው። አንዳንድ ጊዜ የእኛም እዛ ሆነን የሆነ ቪዲዮ ስናይ የሆነ ደስ የሚለኝ ነገር በቃ እኔንም ለዚህ ባበቀኝ ሀገሬ በገባ ምናምን የምንልበት ሰዓት ነበርና፣ አልሐምዱሊላ አሁን እኔ ሞጉ ደርሶኝ እያወራ ነው ማለት ነው። እንደምታዩ ማሽኑ ማን መፍጫው እምቢ አለ፣ በእጇ እንትን ማለት ጀመረች፣ ነው ማለት ነው። ያፈጥነኛል በቃ አሪፍ ነው ብላ ነበረ በዛ ከዛ በመሃል እምቢ አለ፣ ባልፈጭም ብሎ እምቢ አለ። ከዛ በእጇ በዚህ መልኩ ከታተፈች ማለት ነው። ማሻአላ ጎበዝ ናት። በነገራችን ላይ እንደነገርኳቸው አትክልት ላይ ቤት የሚላላጠው ምናምን ቤቱ እንዳያቆሸሽ ውጭ ላይ ከታተፍ ብላ ውጭ ላይ ነበረ ከታተፈችው። ከዛ እንደምታዩት እዝጋ ጣጥዳለች፣ ግብአቱን ስትጨማምር። በነገራችን ላይ አንዳንዱ ላይ ቪዲዮ አልደረስኩበትም ነበር ማለት ነው፣ ወደኋላ ቀረችን። እዝጋ ድንቿን ጨምራ ነበር ሽንኩርቷንም አብስላ፣ ከዛ ጎመን እየጨመረች ነው የደረስኩበት። በመሀል ሰብሪናንም እያያዝኩኝ ስለነበረ ብዙም ካሜራው እንትን ያልፈኛል ማለት ነው፣ ስራው ያልፈኝ ነበረ በአንድ እጀ ሰብሪ ነው ቪዲዮ እየቀረስኩኝ የነበረው ማለት ነው። ከዛ እዚ ጋ ጎመኗን ጨመረ ችላቸዋለሁኝ። አገለባበጠች ምናምን ከጫት ካድናለች። በጎንም ምስር ወጣን ጥዳለች። የኔ ባለሙያ ትንሽ ዋየ ማለት ነው። በነገራችን ላይ ታናሽ እህቴ ናት። ነገር ግን የእኔን የሰብሪና ትልቅ የሰብሪና ታላቅ እናት ልጅ ያለች እራሱ ማለት ነው ማለት አምስት አመቷ ኦልሞስት አሁን ወደ ስድስተኛ አመቷ ልትይዝ ነው ማለት ነው። እና ያው ታናሽ ናት። በዚህ አጋጣሚ ማለት ነው እንደምታዩት እዚህ ጋር ደግሞ ቀይ ወጥ በሉት ያው የምስር ቀይ ወጥ እየሰራች ነው። ምንሻአላ ምንሻላ ዛሬ ምሳ ከኛ ጋ ናቸው አልላቸው። ቪዲዮው ያው የሚደርሰው ሰዓት ላፊ ነው ማለት ነው ውዶች እ ከቤተሰብ ጋር የምናሳልፈው በዚህ መልኩ ነበረ። እህቴም የምንገርማቸው ነገር ከዚ ከሁላችንም ተሰባስበን ነው። እሷም እዚህ አትኖርም፣ የእኔንም ታውቃላችሁ፣ ግን በአንድ ስንሰባሰብ በጣም ደስ ይላል። እዚህ ጋር እንደምታውቁት ቀይ ስሯን በመፈቅፈቂያ ነበረ የፈቀፈቀችው ፍላጎታችሁ ነው በልጫ ስትሰሩ ከትፋቸው የሚሆን በመፈቅፈቅም ቀይ ስር ፍላጎታችሁ ነው እኛ ግን የሚመቸን በመፈቅፈቅ ነበረ እንዴት ላድርገውና ምስክሬ ፈቅፈቀሽ አንደኛ ቶሎ የሚበስልልሻል ሁለተኛ ደግሞ ይመቻልም ምናምን ስላት በቃ ፈቀፈቅ ነው ማለት ነው በእኔ ሀሳብ ተስማማች ቀይ ስሩም ተፈቀፈቀ በዚህ መልኩ ማለት ነው ከዛ ከድንቿ ጋር አቀላቅላ ጥብስ ታደረገዋለች ማለት ነው ውዶች እዚጋ ደግሞ ሰላጣዋን እየቆረጠች እንዲታጠብ እየዘጋጀችው ነበረ። ሰላጣ በነገራችን ላይ በጣም ቅጠሏ ልዩት እያረጋችሁ ብትን እያረጋችሁ ካልታጠበ በጣም ከባድ ነው። የተለያዩ አጣቆ ምናምን፣ የተለያየ ነገር ይኖረዋል። እንደገና ሞኝ ውሃ ላይ ሊታጠብ ይችላል። ስለዚህ ሰላጣ በጣም እጥባትና ንጽሕና ያስፈልገዋል። አሁን ይህን ግዴታ ቧንቧ ላይ ወስዳ እያንዳንዱ ቅጠል በስነስርአት መታጠብ አለበት ማለት ነው። ወይም ደግሞ ሰፋ ለእንትን ላይ እንትን እየተደረገ ቅጠሉን ውሃ በደንብ እንዲያገኝ እየተደረገ መታጠብ አለበት ማለት ነው። አትክልት ስንጠቀም እንዲሁም ከተቻለ በጨው ተደርጎ የተወሰነ ሰዓት ዘፍዘፍ ተደርጎ ቢወጣ አሪፍ ነው። ምክንያቱም ባክቴሪያ ካለ እንትኖችም ማንኛውንም ነገር ካለ ይገለዋል ማለት ነው። ውዶች፣ በዚህ መልኩ መጠቀም እንችላለን ማለት ነው። ማሻአላ የሀገራችን ሰላጣ ያምረው! ማሻላህ ቀይ ስራችንን በዚህ መልኩ ጨርሰናል። ማዘሯም የሚገርማችሁ ነገር እንጀራ እየጋገረች ነበር የኔ ውድነት። ከዛ ወደ ሰው ሄድኩኝና ካሜራ ትንሽ እንትን አልኩኝ። እስጋ እንደምታወስ ቀይ ስሩ አልጨረሰችም ነበረ። ዘወር ሳድርግ ካሜራውን አለ እስከምጨረስ ብዬ ወደዙ አደረኩት ካሜራውን ማለት ነው። አሁን ላይ ተጨረሰ። ከዛ ደግሞ ማዘር እንጀራ እየጋገረች ነበር። እኔ ልጋግር ብላቸው አይሆንም ብለው ቢያሉኝ በቃ ስራ አሰሪ ልጅቷን ያዥ አሉኝ። ያው ስለምትረብሽ እነሱም ሲይዟት ትርሬ ስለሆነ የምትለው በቃ እኛ ሰብሪና ንስከምን ስራችን ይቻልና ስለዚህ አንቺ ልጅሽን ያዥ ተብዬ ነው ማለት ስለሆነ እናቴ ስትሰራ አንደኛ ከህመማማ አንፃር ትንሽ ከብዳልእሷ ደግሞ ሁለኛ ነው የምታስበው እዚህ ልጋ ደግሞ እንደምታዩት ስመጣ እህቴ ቀይ ስሯን እየጨመረች ነበረ። እላቸዋለሁ ማሻላ እኔ ባለሙያተኛ ያተኛ በቃ እሷ ስትመጣ ነው በተለያየ አትክልት የምንበላው ማለት ነው። እዚህ ናት ደግሞ በጣም መቻትና የምትወደው ስራ በቃ ስጋ ምናምን፣ ጥብስ፣ ሩዝ፣ ብሪያኒ መጭቡስ ምናምን ማሻላ፣ በጣም ትችላለች እህቴ። ችኛቱ ደግሞ ታናሽ ደግሞ አትክልት ነው በቃ የአትክልት ሀገር ነው፣ የሚያድግ ነው። ስትሰራም ደግሞ አትክልት ላይ በጣም ትለያለች ማለት ነው ሙያተኛ ነት መሻለኝ ውድ እህት። በዚህ መልኩ ቀይ ስራን ጨማመረች ላችኋለሁ። አትክልት ተመገቡ በዚሁ አጋጣሚ። ያው ውድ ነው በእርግጥ አትክልት ግን ቢሆንም አንዳንድ ጊዜ አልፎ አልፎ አልፎ መጠቀም ግድ ይለናል። በዚህ መልኩ ሳራን ቀይ ስራችንንም አሁን ሰላጣችንን እንከትፋለን ማለት ነው። ያው ባልከትፍም እዛው እያወራሁኝ ካሜራ ማን መሆን እራሱ አንድ መስራት ነው አይደለም፣ እንደምታውቁት በዚህ መልኩ ከተፈች ምናምን ማለት ነው። ከዛ ወደ ቀዋ ላይ ሳደርጋለች። ከዛ ሰላጣዋንም ደግሞ በዚህ መልኩ ቅጠል ቅጠሉን ሰላጣ፣ የሀገራችን ሰላጣ በቢላዋ ክትፍ አይደረግም እንደምታውቁት። በእጅ ነው ቅጠል ቅጠሉ ብቻ የሚቆረጠው ማለት ነው። ከተከተፈ ይሞታል ማለት የዚህ ሀገር ሰላጣ እንደ የዛኛው አይችልም ማለት ነው ውዶች። ቃሪዋ ቃሪያዋ ያምራል። ማሻአላ ተባረከው። ለበጣም የሚያምር ፍሬሽ ቃሪያ ነው። በጣም ያምራል። አሁን ጨራረሰች፣ ወደ ሰላጣ ሳህኗ ላይ አደረገች ማለት ነው ውዶች ይ አሁን ምንድን ነው የምታደርገው ሰላጣዋን መቆራረጥ ማለት ነው፣ ወይም ደግሞ መቁረጥ ከጫፍጫፉ ላይ እየቆነጠበች ወደ ሳህኗ ላይ ታደርጋለች ማለት ነው። ሰላጣ በጣም ነው የምትወደው። እኔም በጣም እንጠቀማለሁ። ነገር ግን ጨው ወይም ካነሰ እኔ አከለ ፍላጎት የለኝ። በዚህ መልኩ ነበር ያሳለፍነው ውሏችን። እንብላ። አሰላሙ አለይኩም።